ሰላም ሰላም ሰላም። ሙስሊሙን ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ይበል። ሰውዬ ያለ ኧረ ትኩስ ወሬ ትኩስ ወሬ ያለ። እንዳልክ የለጠፈው ገብታችሁ እዩ። ዛሬ ስለ ንግስቴ የምናወራው ነገር አለ ብሏል። እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ። አምላኬ ሆይ ትግስቱን ስጠን። ይህንን ጊዜ ንግስቴ ለማለት ለማየት ያብቃን። ክብር ምስጋና አምልኮ ውዳሴ ለስሜን ምንድን ነው እየተካሄደ ያለው? ድራማ ነው? በህልሜ ነው? ኧረ እስቲ ገብታችሁ ይዩት። በእንዶ በመድኃኒዓለም ኪዳ ነምረትዬ፣ ምን እየተካሄደ ነው ያለው? እንዴ ያበና ሄሉን እያበጣበጠ ያለው እንዳልክ፣ የሆነ እንዴ እናንተ ልጅቷን ብር ከፍሎ ወይኔ ጌታ፣ ወይ ኪዳ ነምረትዬ፣ ምንድን ነው እያየን ያየ? እኔ ማለት ግራ ገባኝ። እንዴ እንዳልክ፣ ስለ ሄሉ ሊያወራ አስባችሁታል? እንደዛ ተፈጫፍተን ተከናንተን ስንት ሰው አንብቶ አንግቶበት ማለት ነው። እንዳልክ በህልም ነው የጻፍከው ወይስ ቃሽተክ ነው? ወይስ ሙሰንሰዱ ድራማ ነው እየተካሄደ ያለው? እኔ ግራ ገብቶኛል። ምንድን ነው ያላያችሁ ይሁ ብዬ ነው። እንደ ሽንት ቤት ገብቼ ነው የምሰራው። ምንድን ነው እየተካሄደ ያለው ያብና ሄል ውስጥ ልጅቷ ተከፍሏት ተልኮ እንድታበጣብጥ የያቤ ድሮ ፍቅረኛ ተፈልኮ ነው። እኔ ግራ ገብቶኛል። ወይስ እንዳልኩነት የበደላት ነገር ተሰምቶት ልቡ ወደ እሷ ሊመጣ ነው። እኔ ግራ ገብቶኛል። ረስቲ ኦዲንሶች አስተያይ ጻፉ። እኔ ግራ ገብቶኛል። እንዳልኩ ውስጥ ገብታችሁ እዩት። የጻፈው ንግስቴ እኮ ነው ያለው ንግስቴ ዋይ ዋይ ዋይ ዋይ! ቲክቶከሮች ምን ይዋጠን? ከእኔም ጭምር ምን ይዋጠን? ስንውግር ስንውጋግር ነበር ነው። ወይኔ ወይኔ! በገባንበት ሞቅ ደመቅ የምናደርገው ወይ ዋይ ወይ ወይ! ምንድን ነው እየተከሰተ ያለው? መድኃኒዓለምን እኔ ግራ ገብቶኛል። ኦዲየንሶችዬ እኔ ሳልጠጣ ሰክሬያለሁ። ምንድን ነው እየተካሄደ ያለው? እንዳልክ በእንቅልፍ ልቡ ነው የጻፈው ወይስ በእኛ በህዝቦቹ በኦዲየንስ ላይ ድራማ እየተሰራ ነው? የሆነ ፊልም ነገርማ አለ። መብራህን የሆነ ፊልምማ የተሰራ ነው ነገር አለ። ለማንኛውም የእኔ ኦዲየንሶች ገብታችሁ እስቲ እንትም እዩት እስቲ። እኔ ግራ ገብቶኛል። ዋይ ዋይ ዋይ ዋይ ቤቲ፣ ወይ ወይ ወይ ወይ ጂጂዬ፣ ወይ ወይ ወስኪ፣ ወይኔ ኧረ ብዙዎቹ እንቧቸው የፈሰሰ ሆስፒታል የገቡ በሱ ምክንያት ስንት ስቃይ አዩ። አቤት አቤት አቤት አቤት አቤት አቤት አቤት አቤቱ አምላኬ ወይ። በማይገባን ነገር በማያገባ ነገር ገብተን ስንዘባልቅ የነበረው ስንካነት የነበረው እርስ በእርስ የተፈጫፈጭ ነው። በእንዳልክ የተነሳ የተፈጫፈጭ ነው። ወይ ወይ፣ ምን ሊውጠን ነው? ደግሞ ቀጣይ ናቲም ይመጣል። ፈጣሪ ትዕግስቱን ስለ እኔ የእኛ ማጨብጨብ፣ የእኛ ማሸርግድ፣ የእኛ መታመም ያሳቂ ማለት ነው። ፈጣሪ ትዕግስቱን እኛ ላይ ነው እንዴ ጋ ከሚጫወቱብን እግዚአብሔርን እንዳልክ እስከነቃጭሉ ንግስት የብሎን የመጣው ነገ ደግሞ ናቲ አጎት ብሎ ይመጣል። ወይኔ ሰውዬ ባይኖርማ እኔ ብልቅጥብዬ ሁሉ በሳኩኝ ፈጣሪው ትግስቱ ስጠኝ ወይኔ ወይስ እኔ ድራማ ነው የሰሩ ያሉት ከያብ ጋ ወይስ እንዳልክ እስቲ ቀለበት ትቀበላለች። እኔ አላቅላችሁም። እኔ ሳልጠጣ ሰክር ያለው እኔ የበፊት የተሰቃየ ነው፣ ስቃይ ነው። በፊት ለፊት ቢልጭ ቢልጭ ቢልጭ እያለ ያለው እኔ ሆስፒታል የገቡትን ማስታወስኩ። እናቴ በስህተት መርፌ የወጉትን ማስታወስኩ። ጨው መስሯ ስኳር የቀመሰችውን ማስታወስኩ። እኔ ማንጅራት ገትሬ የሚያስታወስኩት በአሁኑ ማደን ነው። ምንድን ነው ነገሩ? አምላክ ወይኔ፣ አሽቃባጮች ምን ሊበላ ነው? ወይኔ አሽቃባጮች፣ አጨብጫቢዎች ምን ሊበላ ነው?

የቲክቶክ ግሩፖች ምን እንደሚሉ ነው ኮሜንታቸው ማንበብ የምፈልገው ማለት ነው። ኪዳነ ምህረት እንደዛ ተጠምደን እንደዛ አጨብጭበን እንደዛ ሆስፒታል ገብተን ዘቅዝቀን አፈንድደን ልጁን ዩቱብ እንዳይሰራ አካለ ስንኩል አድርገን ተዋረድን ተዋረድን ተዋረድን። ፍቅረኛ ነኝ። ቲክቶክ ውስጥ ጨርቅ ጥለው ነው የሚያብዱት። ጨርቁ ጥለው ነው የሚያብዱት። እናት ይትቡት። ተመስገን አምላኬ። ልንገራቸው ብዬ ነው። ያልሰማ ሰሙ ለሰሙ አጋጥሩ። አጋጥሮ አጋጥሮ። ወይኔ ሰውዬ ባይኖ ነው ጮክ ብዬት። ሰውየው አምሮበት የመጣው እናቴ፣ ጡንቻውን ጠንከር ጠንከር አድርጎ የመጣው ደንገልና ሊበጠስ ነው። ወይኔ ልዬ፣ ወዮ ወዮ፣ እንዴ ይሄ ነገር ይሄ ነገር እየቃሽ እንዳይሆን እናቴ። እስቲ እናንተ ግቡ እስቲ። አምላክ ሆይ ትግስቱን ስጠኝ። በህልሜ ነው በሌኝ በቁሜ ነው በህልሜ ነው መድሃኒ ያለብኝ። ለማንኛውም ወይኔ ከብት ድምጽ ቢሰማችሁ ደስ ይለኛል። ለማንኛውም ወዳችኋለሁ፣ አከብራችኋለሁ፣ እግዚአብሔር ይጠብቃችሁ። ዛሬ ሚያስቀል ነገር ነው። አምላክን እንዳልክ ግን በሰላም ነው እናቴ ዋይ ዋይ ዋይ ዋይ! አይሄዱ አይሉ ናቲ ነው። ምን አሁን ደግሞ ናቲ፣ የልዬ አጎቴንሽ ብሎ መምጣቱ አይቀርም። መጨረሻዬን አሳምረው ናቲ። ትሞቴ ያልገባችሁ ገብታችሁ ይው። እንዳልክ በህልሙ ነው ወይስ በውኔ? ወይኔ ወይኔ ወይን እግዚአብሔርን ምን ሆኖ ነው? እንዳልክ እንደዛ አብደን፣ እንደዛ ዘዝቀን፣ እንደዛ ሰድበን ይድቡ አልቀረ ድምጥ ማጦን አጥፍተን፣ እናቴ ትሙት አገረሸበት መሰለኝ። ይሄሉ ግን ተመልሳ ወደ አንተ የምትመጣ እንኳን አይመስለኝም። እናቴ ትሙት አትመጣም። ዋይ ዋይ! እንደዛ ክብሯን ዘቅዘቀ፣ እንደዛ ክብሯን አዋርደ፣ አይመስለኝም፣ አይመስለኝም። እስቲ ዛሬ ለማየት እንትን እንላለን። ተዘጋጁ ለማየት